አሃድ ትሬዲንግ ከውጭ ያስመጣቸውን ባለ ሁለት እግርና ባለ ሶስት እግር የኤሌክትሪክ ተሽከርካሪዎችን በይፋ አስተዋወቀ። አሃድ ትሬዲንግ ከቻይና ሀገር ያስመጣቸውን ባለ ሁለትና ባለ ሶስት እግር የኤሌክትሪክ ተሽከርካሪዎችን ለሽያጭ ማቅረቡን በይፋ አስታውቋል። አሃድ ባለ ሶስት እግር የህዝብና የእቃ መጫኛ ተሽከርካሪ እንዲሁም ባለ ሁለት እግር ተሽከርካሪዎችን ከአንድ ዓመት የባትሪ ዋስትና ጋር ማስመጣቱን ብስራት ራዲዮ ሰምቷል። አሃድ ትሬዲንግ ከባለ ሶስት እግር ተሽከርካሪ ባጃጅ ቸርቻሮ ተነስቶ አሁን ወደ አስመጪና ላኪነት ደረጃ ያደገ ተቋም ነው ያሉት የአሃድ ትሬዲንግ ምክትል ስራ አስኪያጅ ዶክተር ዙዲያ ያን አህመድ ዘመናዊ ኤሌክትሪክ ተሽከርካሪዎችንም ወደ ሀገር ውስጥ በማስገባት ናም በመገጣጠም ከፍተኛ የአየር ብክለት ና የድምጽ ብክለት ለመቀነስ የኤሌክትሪክ ተሽከርካሪዎችን ለገበያ እናቀርባለን ሲሉም ተናግረዋል። የኢትዮጵያ ክፍል በጣም ብዙ ሰፊ ነው። ስቲል የሞቢሊቲ ና የትራንስፖርት ኢሹ በጣም ብዙ አካባቢዎች ላይ ጥያቄ ነው ና እሱን ለመፍታት ነው አላማችን። ትልቁ ጉዳያችን እንደተባለው መድረኮችም ላይ የካርበን ኤሚሽን አገሪቱ ላይ አሁን ባሉ አረንጓዴ ና ብክለትን በመቀነስ የሚለውን ችግር ለመፍታት ቀዳሚ ድርጅት ሆነን ከትልቅ የቻይና ካምፓኒ አውቶሞቲቭ ካምፓኒ አፍሪና ከሚባል ካምፓኒ ጋር ከረዥም ጊዜ ጥናቶች በኋላ ነው እነዚህ ምርቶች ወደ ገበያ ይዘን የመጣ ነው። ስለዚህ በዋጋም አንጻር፣ በምቾትም አንጻር ለኮንቬኒንስ ና ኤፊሽንሲ ለተጠቃሚው ከሚሉ ነገሮች አንጻር እነሱን ችግሮች በሙሉ ፈተን ለሕዝባችን ያው አገልግሎት ለመስጠት ነው። አሃድ ያስመጣቸው ባለሶስት እግር የኤሌክትሪክ ተሽከርካሪዎች በሙሉ ቻርጅ እስከ 150 ኪሎ ሜትር ርቀትም ድረስ ይጓዛሉ። በተጨማሪም ባለሁለት እግር የኤሌክትሪክ ሞተር ሳይክል ተሽከርካሪም ያስተዋወቀ ሲሆን የኤሌክትሪክ ሞተር ሳይክል ሙሉ ቻርጅ ከተደረገ ከ80 እስከ 100 ኪሎ ሜትር ርቀት ድረስ መጓዝ እንደሚችል ብስራት ራዲዮ ሰምቷል። አሃድ ትሬዲንግ ለመቄዶኒያ አረጋውያን ማህበር ባለሁለት እግር የኤሌክትሪክ ተሽከርካሪዎችንም በስጦታ መልክ አበርክቷል። አሃድ የዛሬ 64 ዓመት ነበር በደሴ ከተማ የተመሰረተው። አሃድ ትሬዲንግ በባጃጅ ቸርቻሮ ሽያጭ የተሰማራ ተቋም ሲሆን በአሁኑ ሰዓትም የቢዋይድ ኤሌክትሪክ መኪኖችን ከውጭ ማስመጣት ላይ ይገኛል። መረጃው የሚሊዮን ሙሴ ነው።